አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ቤት ከረማችሁ ስራ፣ ጤንነት ሁሉ ሰላም ነው? ከኛ ጋር አልሐምዱሊላህ አለንላችሁ። እንዴት ናችሁ? እባካችሁ እንደዚህ እዛችሁ። ሰልዋ መዛን ከኛ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እንግዲህ እኔና ሰልዋ ዛሬ ውሏችን ልናሳያችሁ ነው ማለት ነው። ሰልዋ እዚህ መሬት አድርጌያቸው ነው እግሬ ስር ናቸው፣ እየረበሹ ነው። እና እንዴት ናችሁ? ደህና ናችሁ? እኛ ደህና አልሐምዱሊላህ። ያው ወደ አሁን አሱር ለያዝን ነው። ያው ዙሁር ዙሁርን ሰግደን ትንሽ ተኛት እንላለን። ያው ገና ተነሳን እና እኔና ሰልዋን ምን ሰራውን ከመኝታችን ከተነሳን ከአሱር በኋላ ያለውን ነው የምናሳያችሁ፣ እንዴት እንደምንውል ስንታረቅ፣ እንዴት እንደምናመሽ ነው የምናሳያችሁና አብራችሁን ቆዩ። አሁን ብስኩትንና ቦታ ፈልገን ነው ረስቸው ነበር እና ቪዲዮ መስራቴን እዚህ ጋር ስኳር ውሽባት እንትን ጢንጢ ካሜራ እና ጨዋሪ ይጋለው ሌላ ሌላውን የሚጨምረውም አብራችሁን እዩ ማለት ነው። ነገርኳቸው ነገር ኳቸው አዋሰለዋ እዚህ ናት መሬት ወርቃለች ሳቁብሽ አንች ለምን ት ወርቅ ያለች ይሄው እንግዲህ እንደዚህ ነው ፈረከሩ እንደዚህ ነው ማለት ነው። አንዱ ይሄም ዩስኪ ቢስኩት አሰራራችን ነው። አንድ እንቁላል ጨምራለን ማለት ነው። ያው ትንሽ ስለሆነ የምናወቀው ነው እንጂ ቤተሰብ ስራ አይደለም። ቲንሽ ነው የምናወቀው እንጂ እንቁላሉ ሁለቱም በብዙ የሚታቦከው ከሆነ ከዚያም በላይ ማለት ይቻላል። ያው እኛ ግን ትንሽ ስለሆነ ትንሽ በትንሽ በትንሹ ሁሏንም አድርገን ነው የምናቦቀው ማለት ነው። እንግዲህ ዘይት የውን መጠን ያላላ ግምት ግምቱን አውቀዋለሁ በትንሹ ነው የሚደረገው። ይሄ አምስት ነው። ያው ልቀልዳችሁ ብዬ ነው። ለወሬ ማደራመቅ ነው የሚባለው ያክል ነው ማለት ነው፣ እንደዚህ

አረብ ሀገር ግን ብዙ ጊዜ ብስኩት ሲጠብሱ አይቻልም። የመሰለው አሳምቡሳ ነው እ እ ዚ እንወዳለን፣ እንወዳታለን፣ እንሰራታለን። ሁሌም ትወዳለች የምታፈጥረው በአሳምቡሳ ነው። በዚህ በብስኩት ፍቅር እና ካቦከም በኋላ በቃ እንዳናስረዝምባቸው እናሳያችኋለን፣ ቀሪው ማለት ነው እስከመጨረሻው። አሁን በኋላ ያለው ምሽታችን እናሳያችኋለን። አብራችሁ ሁኑ፣ እንጠብቃለን ጀ እነሱ ምን ስራ ናቸው? ሰለዋት መጥበ ይገባሉ። እና ጋይስ የበለጠ እንዲረዝብ በፌስታ ዝች እናረጋታለን። እዛ ደግሞ የምንጨምረውን ሳንቡሳን እንጨምራለን ማለት ነው ነበረ ማይ

እንደዚህ እናደርጋለን። ይኸው እዚህ ደግሞ ስጋ አውጥተናል ማለት ነው። ሥርዓት ያወጥ የለንም ዛሬ ወጥ ይኖረን ነበር፣ አሁን አልቆብናል። ዛሬ እንሰራለን። ቀይ ወጥ ቢሆን ቆይ ነበር ማለት ነው። ያው እንግዲህ ጥብስ፣ እናንተ እንዴት ነው የምትሰሩት? እኔ እንደዚህ አድርጌው አሁን ከጨረሰ በኋላ ነው ዘይትና ሽንኩርት ማረገው የራሱ ውሃ ካለቀ በኋላ ማለት ነው። ያው እራቱ ይሄ ነው። እኛ በነገራችን ላይ አምሽተን ነው የምንበላው እራት። ሰንቡሳ ምናምን ካልን በኋላ ሾርባ ምናምን ካልን በኋላ ቆይተን ልክ ኢሻ ኢሻ ተራዊ ምናምን ሰግደን ስንመለስ ከዛ በኋላ ነው ወንዶቻችን ሰግደው ሲመለሱ ከዛ በኋላ እራታችንን በልተን ነው ድድሽ የምንለው ማለት ነው። ያሁን ራ ከበላሁ በኋላ በጣም ስለሚደክመኝ በቀድሜ የስራውን ለመጨረስ ነው እንጂ ይህን አዘጊች መስራት እችላለሁ ላችኋለሁ። አሁን ወደ ጠበሳው እንሄድ እና እኔ ውሃ ያለው ጥብስ ውስጤ ነው በነገራችን ላይ ያው እየከለስኩ ነው ማለት ነው። እና መጨረሻ ላይ እንግዲህ እነዚህን ቅሞችን ጨምራለን ነጭ ሽንኩርት፣ ቃሪያና ስጋ መጥበሻ። ስጋ መጥበሻ ከሌለው ምንም አይመስለኝ ጥብስ በነገራችን ላይ የጥብስ አድናቅሌ ከምግብ እና ግን ይሄ ቅጠር ከሌለ በቃ አይደላኝም። አልኳችሁ አይደላኝም። እና በቃ አራተኛ ጋር ነው ማፍጠሪያ ከኛ ጋር ናችሁ። በቃ ላላብስሩ እንዳፈሩ እንግዲህ ጋይስ ይህን ይመስላል እላችኋለሁኝ። እኔ ብስኩት እንደ ያርገን የምቆርጠው ያው የሳውዲ መቆርጫ አንጥጭ ነበረችኝ። ሞልቷል እዚህም ግን

ወደ ዘይት አጥምጡ እጭ እንግዲህ፣ ቤተሰብ እዚህ ደርሰናል። ያው የመጀመሪያ ጾምኛ ሰልዋ ናት። ሰልዋ ናት የምታፈጥረው ገለል አርገና ያስቀመጥናል። ያስቀመጥና ልጎትተው ልድፋው ነው ምትለው እና የኔ እንዳልገፈትራችሁ በትንፋሽ ማለት ነው። ሶሶ ኑ እናፍጠር በያቸው። ይኸው እንግዲህ ስልክ ምንድን ነው የሚባለው? ቶሚ ጆሮ ማየት ጀምራለች ሰልዋ ያው አድጋለች፣ አልሀምድሊላሂ እና በቃ ስንደርቀዋል ነው። ለዚህ ነው እላቸዋለሁኝ። እንግዲህ ጨራርሰናል። ያው ውሏችንን አድርገን ዱአችን እያረግን እንጠብቃለን፣ አባታችንን ማለት ነው። እንግዲህ እኔ ይመስላል እኔና የሰልዋ ውሏችን እላቸዋለሁኝ። በተረፈ አበረታቱን። ያው እኛ ልመና መጨረሻ ላይ ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁሉልን። ወሰላሙ አለይኩም ወራህመቱላ ወበረካቱሁ